ያላምሩ እንዴ! እኔ እኮ እንዴት አወራለሁ? እንዴት እንደዛ ብዬ እንዴ! ከስንት ሰው ጋር ምን ለጣጠፍ ሰላም ምል ሰው። አቅም ቢኖረኝ በአስረዳችሁ ደስ ይለኝ ነበር፣ በቃ ሁሉንም ነገር። ይሄ እንዲህ ነው፣ ይሄ እንዲህ የተፈጠረው፣ ይሄ እንዲህ ነው። እኔ ከማንም ሰው ጋር ግንኙነት የለኝም። እንትናም መጥቶ እንዲህ ማለት ይችላል፣ እንትናም መጥቶ በቃ ሁሉም ሰው ያለውን እውነት ከፈለገ ያወጣ። እኔም ብቻ ተውኝ፣ በቃ ትውት አድርጉኝ። በቃ እኔ ስራዬን ልስራበት። እኔ ገንዘብ ያስፈልገኛል የምር እንዴ! አረ ገንዘብ ያስፈልገኛል። ተውኝ ልስራበት የምር።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 ኤንዲ መቶልናል ማለት ነው። እውነት ለመናገር ብዙዎቻችን ርዕሱን አይተን ብዙ የደነገጥን ሰዎች አለን። እኔ ግን ያው ዩቲበር ስለሆንኩኝ እንዳቅሜ ብዙም አልደነገጥኩም። ውስጡ ላይ ጥሩ ነገር ሊኖረው እንደሚችል ወይም ደግሞ የተሰማው ነገር እንዳለ ተሰምቶኝ ነበረ። ብዙዎቻቸው ያው በኮሜንት ላይ ርዕሱን አይችን የተደነገጥኩ ምናም ምናምን የሚሉ ብዙ ኮሜንቶችን እያየሁኝ ነበረ ማለት ነው። በዚህ አጋጣሚ ኤንዲ በጣም መልካም ልጅ ነው። እውነት ለመናገር ብዙ ማውቃቸው ዩቲዩብ ላይ ብዙ ዩቱበሮች አሉ፣ ያው ሁላችን የምታወቁ በሚዲያ አደለ። ግን ደግሞ የልብ ቀናነታቸው የልብ መልካምነታቸውን አይታቸው የምትለኳቸው ሰዎች አሉ አደለ። ከነዛ መካከል ለኔ ኤንዲ አንዱ ነው። በጣም ነው የምወደው፣ በጣም ነው የማከብረው። መልካም ልጅ ነው። የራሱን ሕይወት አሳልፎ ለሌሎች የሚሰጥ ልጅ ነው። በብዙ ነገሮች እያያችሁት ነው። ሰው ተለዋዋጭ ነው። ሰው ተገለባባጭ ነው። ሰው ቢከዳው ሰው ቢትወው እንኳን ሌሎችን እነዛ እንደዚህ አድርገውኛል ብሎ የማይተው ልጅ ነው። አሁን እራሱ ነባን ሊያገዝ መነሳቱ በራሱ በጣም በቃ የልቡን ንጽሕና እንታውቁታላችሁ እና ልክ እንዳያችሁ ቪዲዮ ላይ ማለት ነው ገንዘብ ያስፈልገኛል ገንዘብ መስራት ትፈልጋሉ አለ። ትክክለው መቼስ ዩቱብ በምንሰራው ለነፍሳችን አይደለም እኛ እነሱ ትንሽ አቅም ያለው ዩቱባቸው የወርክ ፍያ ይጠብቃሉ። እኛ ደግሞ ትናንሾቹ ደግሞ የነገን ተስፋ እናደርጋለን። ገባችሁ፣ ነገ አድጎልኝ እኔም እንደሰው ብችል የሚያስተምር ነገር ባይችል የሚያዝናና ነገር ይዤበት ብመጣ ብዬ ነው ገባቸው፣ እንጂ ለነፍሴ ለመንግስተ ሰማያት መግቢያ አይደለም ይህንን ዩቱብ እየሰራሁ ያለሁት ገባችሁ። እና በቃ የተናገረው ንግግር ይሄ ነው የሚባል የሚወድቅ ነገር እያለሁ በቃ ትክክል ነው። ሲቀጥል ደግሞ በጣም የማንበብ ችግር አለባችሁ አንዳንድ ጊዜ ኮሜንት የምሰጡ ሰዎች በቃ ዝም ብላችሁ በዘፈቀደ ነው የሆነ ነገር ጫፋ ብቼ ይዛችሁ ብዙ ነው የምተዋሉት እና በዚህ ያው መለጣጠፍ አሉ አሉ ቅመሞቹ በሚለው ጉዳይ ነው እሱ የመጣው ነገር። ግን በዚህ ጉዳይ እኔም ጥቂት ልበል። እውነት ለመናገር በእናንተ በሙስሊሞች የተጻፈ ራሱን የቻለ ነገር አለው። በዛ ነገር ላይ ሀሳብ ትሰጣላችሁ። በጣም የምደሰትባችሁ በዚህ አጋጣሚ ማለት ነው። ምክንያቱም የሚሳሳትን ሰው በኮሜንት መክሮ የሚመልስ ሰው መልካም ሰው ነው። እሱ ለዛ ሰው ደስታ ስለሚፈልግ ነው። ገባችሁ። አንድ ነገር ሲሳሳት ካያችሁ ያን ነገር አስተካክል ብሎ መናገሩ ክፋት የለውም። ግን ሰውን ለማስተማር የምንጠቀማቸው ስድቦች የምንጠቀማቸው መጥፎ ቃላቶች ናቸው ሰውን የሚጎዱት ገባቸው፣ እንጂ የምንመክራቸው ምክሮች አይደሉም። ስለዚህ ኤንዲ አሉ ነው ያለው፣ ያየውን ነው በኮሜንት ያየውን ነገር ነው። ደግሞ እያየን ነው አሁን ላይ እየተሰሩ ያሉ ነገሮች በሙሉ። እኛም ችግር አለብን። እኛ ተመልካቾች ራሱ ችግር አለብን። አንድ ሰው ብቻውን ከመጣ ወይ መልካም ነገር ይዞ ከመጣ አናይም ቪዲዮ። ስለዚህ ገንዘብ ነው፣ እነሱ ደግሞ ገንዘብ ስለሆነ ሐራሙንም ሐላሉንም እየሰሩ መኖር ነው የሚመርጡት ገባችሁ? ለዛ ነው አሁን ላይ እየተቃቀፉ እየተላላሱ እየሳሳሙ የሚመጡት። በዚህ አጋጣሚ በእኛ በኦርቶዶክስ ተዋሕዶም ቢሆን ከልክ ያለፈ መቀራረብ ተገቢ አይደለም። አንድ ሰው ስትገናኙ መሳሳም፣ ጉንጭ መሳሳም፣ እጅ መጨባበጥ እንደናንተ አይከለከልም ያ ማለት ግን ዝም ብላችሁ ትላላሳላችሁ፣ አላስፈላጊ ነገር ላይ ትሆናላችሁ ምናም ማለት አይደለም። ገባችሁ? ሰውን የምታገኙት ማንኛውም ሰው ሰላም ማለት እና እንደዚህ አፈቀርኩት እንዲህ አረግኩት እያላችሁ መላላሱ ሰማይና ምድር ናችሁ። በእኛ ሃይማኖት ቢሆን አይፈቀድም። መስመራችሁን ልካችሁን አውቃችሁ ነው እዚህ ጋ። ስህተት በቃ ማለት ሰውን የሚያሳስት ነገር ሲጀምር ማድረግ የለባችውም። ገባችሁ? እዛ ጋር አንደኛው ሰው የሚፈጠርበት ስሜት ሊኖር ይችላል፣ በመገናኘት እንደዚህ፣ በየጊዜው በማውራት በጊዜው በመቀራረብ አንደኛው የሆነ ነገር እሱ ሊገባ ይችላል። ገባችሁ? በዛን ሰዓት ያ በሚጎዳ ሰዓት ብዙ ነገሮችን ታጣላችሁ። በቪዲዮ ጀምረው ብዙዎችን አውቃለሁ እኔ ብዙ ህይወታቸው የተመሰቃቀለ ማለት ነው። ስለዚህ ያ ማለት ነው እና የተናገረው ነገር የሚወድቅ ነገር የለውም ማለት ነው። በዚህ አጋጣሚ በመቀጠል በቀደም ለነባዬ በሰጣችኋት እንትን ቪዲዮ አልሰራሁላችሁ ነበረ። ሰሞኑን ትንሽ ራሴን ማሞኝ ስለነበረ ብዙ ቪዲዮ እየሰራሁ አልነበረም እና በጣም ነው ደስ ያለኝ። ተባረኩ። እንደዚህ ነው መተጋገዝ ማለት እንደዚህ ነው፣ ላለው ሰው መጨመር፣ ላለው ሰው መስጠት ሳይሆን የተቸገረውን አይታችሁ ማገዙ፣ ይሄ ትክክል ነው። አሁን እናንተ ከእሷ ምንም ጠብቃችሁ አይደለም ያደረጋችሁላት እንድትለውስ ስለምትፈልጉ ወላጆቿን፣ ቤተሰቧን ማስተዳደር እንድትችል ነው ይህን ስጦታ የሰጣቸዋል። ስጦታ ሳይሆን ይህ እገዛ ነው ድጋፍ ነው የሚባለው። ገባችሁ። እና በጣም ነው ደስ ያለኝ። ተባረኩ። አሁን ደግሞ እንዲ ብታመቻችና እንደምንም አዲስ አበባ መግባት ብትችል ደስ ይለኛል። ምክንያቱም በደንብ የመስራት እንትኗ አዲስ አበባ ነው የሚኖረው፣ ብዙ ሰው የምታገኘው፣ ለመስራት የሚመቻት ምናምን። በተለይ ከኤንዲ ጋር እንድትሰራ በጣም ነው የምፈልገው። ቤተሰብ ድምፅ እንድትሆን ይፈልጋለሁ። ከኤንዲ ጋር መስራት አለባት። በቃ እሱም ብቸኛ ነው። አሁን እንደምታዩት ሁሉም የራሳቸውን ጥንድ ጥንድ ሆነው እየሰሩ ነው ያሉት አለ። በቃ በዚህ ዘመን አይዲያው ባሌ ሚስት የሆነ ጨዋታው ስለዚህ እነሱ ባለ ሚስቴ ባይጫወቱም እንኳን እህትና ወንድም ሆነ ጓደኛሞች ሆነ እንኳን ቪዲዮ አብረው እንዲሰሩልን እንፈልጋለን። ስለዚህ ድምጼ እንዲሰማ ሼር ሼር አድርጋችሁ አድርሱልኝ። እንዲሁም ደግሞ ስልካቸውን ስጡኝ የምታቆ ስልካቸውን ስጡኝ ደስ ይለኛል። በአይዲያ ላገዛቸው እችላለሁ። እንዲሁም ደግሞ ወደፊት ኢትዮጵያ ሲሄድ ላገኛቸው ከምፈልጋቸው መካከል ኤንዲና ነባ ሌሎችም አሉ ከላይ ከላይ ያልጠራም ግን ፈቃደኛ የሆኑትን ለማግኘት ፍላጎቱ አለኝ። እግዚአብሔር ከፈቀደ ሰርተን አብረን ብንለወጥ ደስ ይለኛል። ያው ብዙዎቹ ታውቃላችሁ። በተለይ ፌመስ ሲባል ጢባር አለባቸው። አብሮ ሰርቶ ማደግ የሚባለው ነገር የለም ግን አይዲያ ያለው እኛ ትናንሽ ቲዩበሮች ቀን እውነት ለመናገር ማለት ትላልቆች ሰብስክራይብ ብቻ ነው ያላቸው አይዲያ ዜሮ። ስለዚህ እኛ በአይዲያ እነሱ በሰብስክራይብ ሼር በመደራረግ ብንተጋገዝ ኢትዮጵያዊነት ነው። ምንም አይደለም። ምክንያቱም ኛን ከስር ያነሳ ነበር ሰው ከመሬት ከዜሮ ተነስቶ ላይ የሚደርሰው በእኛ በሰዎች ነው። እኛ መተባበር እኛ ማገዝ ካልቻለን ዜሮ ማውረድ እንችላለን፣ ታውቃለች። ከፍ ያደረግነቱ ዝቅ ማድረግ እንችላለን። ስለዚህ በቃ ባገኛቸው ብንሰራ የሆነ አላማ ላይ ብንደርስ ደስ ይለኛል። ሁላችንም አንድ አላማ ስለሆነ ድረስ የተነሳ ነው ማለት ነው እና ለማንኛውም እኔ እስከዚያ ድረስ ግን ነባዬ ኤንዲ የተሻለ ቦታ ደርሶ ማየት ስለምፈልግ ሼር ሼር እያደረግን እናግዛቸው ተረፈ ደግሞ እኔንም አትርሱኝ። ወደ ሀያሺ እንጓዝ እስኪ፣ ቢያንስ ሀገር እስከምገባ ድረስ ሀያሺ አስገቡኝ ማለት ነው። ስንት ወር ነው የቀራሽ? በሉኝ እስኪ አልገባ መሆኑ። ለማንኛውም እንደምወዳችሁ እንዳረሱብኝ፣ የምሰጡኝ አስተያየት በተለይ የንባህቶች በጣም ነው የምትለዩት። የምር የምትለዩት። እርግጥ ያላችሁ መልካም ልጆች ናቸው እና በዚሁ ቀጥሉ። የትም ቦታ መዘቃዘቅ መሰዳደብ ሲኖር እንደ ሌሎች ግሩፖች እንዳትሆኑ፣ እንደዚሁ እያያችሁ እየሳቃች ፈታ እያላችሁ ያ ልጃችንን ብቻ ማጠንከር ወደፊት ማለት ነው። ደግሞ እየጠፋች ነው አተጥፊ በሏት ማለት ዩቲዩብ በራሱ ሪከመንድ የሚያደርገው ቶሎ ቶሎ ሲመጡ ነው። ምኑን ምኑን እያዘችልን ትንጥ አክቲቭ እንዲሆን ብቻ አካውንቷ ማለት ነው። እድገቱ ቀስ እያለ ስለሚመጣ ለማንኛውም እወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።